ሰላም ጤና ይስጥልኝ፣ ውድ ቻናል ቤተሰብ ተከታቶች። ለዛሬ ትምህርቱን ጠቃሚና ለተመረጁት እንጀላችሁ ቀርብ ያለው ዘመነ ካሴ ከኤርትራ መልስ በኋላ ወደ ኢታ ቀና፣ አሁን አዲሱ የፋኖው ነው አደረጃጀት ምንስ አንድምታ አለው፣ በግፍ የተገደለው በጩቤ በተመለከተ፣ እንዲሁም ደግሞ ብቸኛው በአለም ጉድ ያስባለው የኢትዮጵያ የአየር መንገድ በፓኪስታን ያደረገው በረራስ፣ እነዚህ ሁሉ በተመለከተ የምን ዳስስ ይሆናል። አዲስ የሆናችሁ ሰብስክራይብ በማድረግ ከወዲሁ ባክብሮት ጠይቃለሁኝ። እንዲሁም ደግሞ የመጨረሻ ድረስ ያለውን ቆይታ አብረን የምንመለከት ስለሆነ የትም እንዳትሄዱ። በተለይ ዘመነ ካሴ ወደ ኤርትራ ቅንቶ እንደነበረ እናስታውሳለን። ግማሾች ወደ ሱዳን ኮበለለ፣ ሱዳን ገባ ሲሉ ነበረ። ነገር ግን ከኤርትራ መልስ በኋላ ጎጃም ሲንቀሳቀስ እንደነበረና አለ የለም የሚለው የቅርብ አማካሪው ውባንተ አዳነ ው በመከላከያ እንደተሸኘ እናስታውሳለን። ከዛ በኋላ ዘሜቀኝ ቀኝም ግራም ሲያማትር እንደቆየና አሁን ጎጃም ወደ ወሎ ወደ ምሬ ወዳጀነህ እንደኮበለለ ነው መረጆች የሚጠቁሙ። በተለይ በተለይ አለኝ የለኝም የሚለውን እንግዲህ ካጣ በኋላ ነው የሚዲያ አንቂዎች ደግሞ በተለይ እነ መሳይ መኮንን፣ ሀብታሙ አያሌውና ዘመድኩን ደግሞ በዘመነ ላይ እንግዲህ የቃላት ውርጅብኝ ካወረደበት በኋላ እንዲሁም ደግሞ በጎጃ ምድር በተለይ ልዩ ቦታ የዘመነ የትውልድ ቦታ መራዊ ተብሎ በሚታወቀው ልዩ መጠሪያው ደግሞ አማሪ ተብሎ የሚታወቀው የፋኑ አደረጃጀት አሁን ባለበት ደረጃ መከላከያ በወሰደው ዶጋምድ በመሆኑና ብትንትኑ በመውጣቱ እንደተነሳ ነው እንግዲህ ዘመነ ከጎጃም ቀጥታ ወደ ወሎ የኮበለለው። ይህም የሆነበት እንግዲህ ሁለት ነገርን ያጣ፣ አንደኛ በጎጃም ምድር አለ የለም የሚለው መራዊ ዙሪያ እሱ ባደገበት አማሪት ላይ መከላከያ በወሰደው እርምጃ ፋኖ መበተኑ፣ እንዲሁም ደግሞ የቅርብ አማካሪው ውባንታ አዳንን ማጣቱ። በዚህ የተነሳ ዘመነ እንግዲህ ኃይሉ እየተዳከመ በመሆኑ ስለተረዳ ቀጥታ ወደ ምሬ ወደ ጅን እንደኮበለለ ነው መረጆች የሚጠቁመው። ይሄ ከተጨባጭ አንጻር ነው ማወራችሁ። በተለይ መረዊ መረዊ ደግሞ የምትገኘው ከባህርዳር 35 ኪሎ ሜትር ከ35 ኪሎ ሜትር ኦልሞስት 3 ኪሎ ሜትር ወጣ ብሎ የሚገኘው አማሪት ላይ ያደራጀው ሀይል ብትንቱን በመውጣቱ የተነሳ ምክንያት ስለዚህ ራሱን ማዳን ስላለበት ለጊዜው ኮብልሏል ማለት ነው። ይሄ ብቻ ሳይሆን እንግዲህ አክቲቪስት ብለን የምንጠራቸው እነመሰረት መሳይ መኮንንና ሀብታማ ያለው እንድም እነ ዘመድኩን እንደተመለከት ነው እንዳየ ነው በጣም ከፍተኛ የሆነ የቃላት ዱላ ስላወረዱበት ይህም እንግዲህ የእሱ የሚደረግል ፈንድ አንድም በሌላም ዜሮ እየሆነ ስለመጣበት ጭምር ነው። ሌላኛው ጉዳይ አዲስ አደረጃጀት እዛው ብቅ ብለዋን፣ እንደዚሁ እንግዲህ አቅሙን ያጣ እና የተረዳ ይመስለኛል። የአማራና የትግራይ መደበኛ ፋኖ ድርጅት ተብሎ በተሰየመው ድርጅት ብቅ ብለዋን በተለይ አራቱም ክፍለ ሀገራት ተወጣጥተው ሱዳን፣ ኤርትራ ውይይት የነበረ የነበሩት ቡድኖች ከውይይት በኋላ እንግዲህ ድርጅታቸውን ይፋ አድርጓል። በተለይ በእነዚህ መሰረት አንደኛ ሰብሳቢ ዘመነ ካሴ፣ ምክትል ሰብሳቢ ሀብቴ ወልዴ፣ ወታደር አዛዥ ደግሞ ጄኔራል መግበር ሀይል አርጎታን መግባር የተግድ ማለት ነው። እንዲሁም ደግሞ ምክትል ወታደር አዛዥ ተፈራ ማሙ፣ በአምስተኛ ደረጃ ደግሞ ሎጂስቲክ ሎጂስቲክ መምሪያ ኃላፊ ያደረጉት ምሬ ወዳጀነህ ነው። ሌላው ስድስተኛ የውጭ ግንኙነት የሆነው ደግሞ አሉላ ሰለሞን ናቸው። በሰባተኛ የሰው ኃይል አደረጃጀት ደስ ያለኝ ሲሆን የሾው ማለት ነው። በስምንተኛ ደረጃ ቃል አቀባይ ማርሸት የጎጃሞ ማርሸት አዲስ አበባ ለመግባት እንግዲህ ሶስት ቀን ብቻ በቃን ሲል የነበረው እንግዲህ ቃል አቀባዩ የጎጃም ፋኖ መምሪያ ማርሸት ነው። ሌላኛው በዘጠነኛ ደረጃ የፖለቲካ ዘርፍ ኃላፊ አስረስ ማረ እና የመጨረሻው በአስረኛ ደረጃ ወታደር ምልምል ስልጠናና ኃላፊ አድርጎ የሾሙ ሳሚ አድርገው፣ በዚህ መሰረት ታዋቅረናን ብለዋል። እንግዲህ እስቲ እናያለን ወደፊት ይህ መግለጫቸው የፋኖ የደረሰ መረጃ የሚመለከት ወይም የተመለከት ነው ጉዳይ የሆነ ሌላኛው ጉዳይ የምናልፈው ቀጥታ የኢትዮጵያ የአየር መንገድ ብቸኛው በፓኪስታን የአየር ክልል ያለፈ ሆኖ ተመዝግቦ አለምን ጉድ ያሰባ ላይ ይገኛል። ይሄ የሆነበት እንግዲህ ፓኪስታንና ህንድ በአንድ ቀን ሌሊት ፓኪስታን ወደ ስድስት የጦር ጀቶችን ለቃቅማ ዶግ አመድ ካረገች ጀምሮ በፓኪስታን የአየር ክልል አንዳችም እንኳን የህዝብ ሰርቪስ የሚሰጡ የአየር ኃይሎች እንግዲህ በዛ እንደማያልፉ ይታወሳል። ነገር ግን ብቸኛው የኢትዮጵያ አየር መንገድ በዓለም ጉድ ያስባለው የፍላይት ራዳር እንደመረጃ እንደሚያሳየው ግን በዚህ የአየር ክልል ያለፈ ብቸኛው የአውሮፕላን ኢትዮጵያ አየር መንገድ ሆኖ ተመዝግቧል። ይህ የአውሮፕላን ቁጥር ኢትዮጵያ 672 የተመዘገበ ሲሆን መነሻውን አዲስ አበባ አድርጎ ወደ ደቡብ ኮሪያ ሲጓዝ የነበረ ብቸኛው የኢትዮጵያ የአየር መንገድ ጉድ ያስባለ ሆኗል። ምክንያቱም ሌሎች እንግዲህ የፓኪስታን የአየር ክልል በመዞር ነበር ፍላይት የሚያደርጉ፣ ግን ቀጥታ በማለፍ ነው እንግዲህ አለምን ጉድ ያስባለ። ከዛ በኋላ የኢትዮጵያ የአየር መንገድ ካለፈ በኋላ ፓኪስታን ማንኛውም የህዝብ አውሮፕላን በአጋጣሚ እንዳልፍ ስትል እንግዲህ መግለጫ ሰጣለች። ይሄ ያለፈው እንግዲህ መግለጫ ከመስጠቷ በፊት ነው። ምክንያቱም ለደህንነት ሲባል እነዚህ የህዝብ አውሮፕላኖች በዛ ክልል ጥቃ ሰለባ እንዳይሆኑ በማሰብ እንግዲህ ማንኛውም እንዳልፍ ነው ስትል መግለጫውን የሰጠች ማለት ነው። ሌላኛው የአርባ ምንጭ ተማሪ የስነ ትምህርትና ስነ መግባር ባህሪ ሳይንስ ትምህርት ቤት ሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የነበረ ናት ናይ ጸጉ አሰፋ እንግዲህ በአንድ ዶርም ከሚማር ተማሪ ጋር በተደረገ ጸብ ምክንያት በጩቤ ተወግቶ እንግዲህ የአርባ ምንጭ ዩኒቨርሲቲ እንግዲህ ቀጥተኛ ተረባር ወደ ሆስፒታል ቢወዙትም ህይወቱ ሳይተርፍ ቀርቷን ከምሽቱ 1 ሰዓት ተኩል ገደማ ህይወቱ አልፏል በጩቤ የወጋው ልጅም እንግዲህ በፖሊስ ተይዞ ጉዳዩ የታየ የተጣራ ይገኛል ማለት ነው የጠባቸው መነሻስ ምንድን ነው የሚለው እንግዲህ ጉዳዩ ታይቶ ተጣርቶ ልጁ እንግዲህ ብይን የሚሰጠው ነው የሚሆነው ስለዚህ ልጁ በደረሰበት የጩቤ ወጋ ምክንያት በሆስፒታል እንግዲህ ርብርብ ቢደረግም ሳይተፍ እንደቀረ መረጃዎች ይጠቁማል። በጣም እጅግ የሚያሳዝን ጉዳይ ነው። ምክንያቱም ምንም ጓደኛችን ቢሆን በአንድ ክላስ ብንማር እንግዲህ እስከዝን ደርስ የሚያደርስ ጸብ መኖሩ በእጅጉ እንግዲህ የሚያሳዝን ጉዳይ ነው። ሌላኛው እስራኤል በሐማስ ከፍተኛ አመራር ላይ እርምጃ መውሰዷ ነው ተገለጸው። የእስራኤልን ጦር መደበኛ ጦር በተለይ በደቡባዊ ሊባኖስ አዲስ ጥቃት ከፍታ እንግዲህ የደረሰው ጦር መሳሪያ በማዘዋወር ና እንዲሁም በእስራኤል ላይ በርካታ ጥቃቶችን ፈጽሟ ስትል የምትከሰውን ካሊድ አህመድ ላይ እንግዲህ እርምጃ መውሰዷ ና እንግዲህ እስከ መጨረሻው እንደሸኘችው ነው የተረጋገጠው በዚህም በጦሩ እንግዲህ በተመረጡ ቦታዎች ናባቲና ሮሚ ተብሎ በሚታወቁ መንደሮች በሁለት አቅጣጫ ሀያ የሚደርሱ ጥቃቶችን መደረጋቸው ነው የተገለጸ የእስራኤል ጦር የሂዝቦላ ታጣቂዎች ይገኙበታል በተባሉ ስፍራዎች ላይ ወሳኝና ኢላማውን የጠበቀ ጥቃት ማድረሱን አስታውቃለችም ማለት ነው። እስራኤል እንግዲህ አመድ እያደረገችው ይገኛል። በተለይ በትናንትና እለትም ለመመልከት ችለናል። በተለይ በየመን ላይ እንግዲህ በአየር ማረፊያ ሆነ እንግዲህ ዶግ አመድ እንዳደረገችው ተመልክተናል። አሁን ደግሞ በሂዝቦላ እንግዲህ ሁለተኛ የሂዝቦላ እንግዲህ መሪ የተባለውንም ወይም አመራር እንግዲህ እርምጃ እንደወሰደችበት ገልጻለች ማለት ነው። ስለዚህ ሌላኛው ጉዳይ እጅግ ዓለምን እያነጋገር የሚገኘው ኤብራሂም የቡርኪና ፋሶ መሪ ወጣት ኤብራሂም በሩሲያ እንግዲህ ደህንነትና ጥበቃ ተደርጎለት ቀጥታ እንግዲህ አውሮፕላን ተልኮለት እንግዲህ ደህንነቱን እንደተጠበቀ ከአፍሪካ ቀጥታ እንግዲህ ወደ ሞስኮ አቅንቷን ማለት ነው። ሙሉን ሰርቪስ በሞስኮ የፍላይት ትኬት ተመዝግቦለት ወይም ደህንነቱ ተጠብቆለት ከአፍሪካ ወደ ሞስኮ አቅንቷን ሰማናኛውን እንግዲህ የናዚ ጀርመንን ድል የተቀናጁበትን ክብረ ባል ለመታድም ለመታደም እንግዲህ ሞስኮ አቅንቷን እጅግ ዓለምን እያነጋገር የሚገኝ ጉዳይ ነው። ስለዚህ ይህ ጀግና እኛም ለአፍሪካ ጥቁር አፍሪካዎች ኩራታችን የሆነ ጀግና መሪ ነው። ስለዚህ ቴንኪው ልንለው ይገባን። በሌላ ቪዲዮ እስክንገናኝ ሰብስክራብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠይቁ፣ ቻው።